ሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች ከአዲስ አበባ ተነስተን 150 ኪሎ ሜትር ተጉዘን በማዕከላዊ ኢትዮጵያ በጉሯጌ ዞን በወልቅጤ ከተማ በረቢ መስጅድ ተገኝተናል።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 ከዚህ ከወልቅጤ ከወልቅጤ ማሻላህ ረመዳን እንዴት ነው? ረመዳን እንግዲህ አላህ ስብሀነ ወተዓላ ከሁሉም ነገር ኸይር በላጭ ብሎ ይመርጣል። አላህ ከወሮች ሁሉ በላጭ አድርጎ የመረጠው የሆነ ትልቅ ወር ነው። አላህ ያከበረው የሆነ ወር ነው። አላህ ሻህሩ ረመጣን አለዚ ወንዚለ ፊሂል ቁርአን ሁደ ቃሉን ያወረደበት የሆነ ቀን ነው። ስለዚህ ይሄንን ወር እንግዲህ ለተጠቀመበት በዒባዳ ላሳለፈው በዲን ላሳለፈው ለዲኑ በመስራት ላይ ላሳለፈው ሰው ትልቅ እድል፣ ትልቅ ደግሞ አድቫንቴጅ ነው። ረመጣንን ለመቀበል ሀቂቃ ሰለፎች ከዚህ በፊት ስድስት ወር ሲቀረው ነበር ስለ ረመጣን የሚያወሩት ምን ይላሉ? እስከ ስድስት ወር ድረስ አላሁመ ተቀበልኒ ረመዳን፣ አላህ ወይ ረመዳንን ተቀበለን ብለው ዱዓ ያደርጉ ነበር። ከስድስት ወርድ በኋላ ደግሞ አላሁመ በሌክና ረመዳን፣ አላህ ወይ ረመዳንን አድርሰን ብለው ዱዓ ያደርጉ ነበር። ስለዚህ አሁን ላይ የረመዳንን ትልቅነት የረመዳንን የተከበረ መሆንን ሙስሊሙ ማህበረሰብ ዘንግቶት ነው ያለው። ረመን ሲታሰብ አብዛኛው ማህበረሰብ ከኔም ጭምር የምናስታውሰው ሰው ሾርባው፣ ሳምቡሳው፣ ምግቡ ምናምን ሴርሞኒው ነው፣ እሱ ነው የሚታሰበው። ግን አይደለም። አወል፣ የመጀመሪያው ረመን የተደነገገበት ምክንያት ለመራብ ነው አይደል? ለማስራብ ነው፣ ረሀብተኞችን ልናስታውሰ አንዱ ህክመው ይሄ ነው። ስለዚህ በዒባዳ ከምናሳልፈው ከሆነ የተከበረ ትልቅ እድል ነው። ድጋሚ ላይገኝ ይችላል። ድጋሚ ላይገኝ ይችላል። አሁን የምታገኙትን ረመዳን ይላሉ ከሰለፎች የመጨረሻችሁ አድርጋችሁ አስቦት ይላሉ። አሁን ላይ ደግሞ በዒባዳ በዲን ለማሳለፍ ንያችንን አቀናጅተን ንያችንን አስተካክለን ከጠበቅ ነው፣ በመሀል አኼራ እንኳን ብንሄድ አላህ ስብሀነው ተዓላ ረመዳንን እንደ ጾም ነው ዒባዳውን እንደ ፈጸምነው ነው አላህ ስብሀነው ተዓላ የሚቆጥርልን። አላህ በንያ የሚከፍል የሆነ ጌታ ነው። እንደ ሰው እስካልሰራህ ድረስ አይልም። ስለዚህ ረመዳንን በዝግጅት መቀበል አለብን በምን አይነት ዝግጅት በዒባዳ ለዒባዳ ፕሮግራሞችን በማውጣት ቁርአን ስንት ያከትማለሁ ሀቂቃ ኢማሙ ሻፊዒ ስልሳ ጊዜ አከትሙ ነበር በቀን ሁለቴ ቁርአን ስልሳ ጊዜ ማለት ስለዚህ ይሄንን እኛም ልንደግመው ይገባል በቀን በሶስት ቀን ውስጥ ቁርአንን ያላካተመ ሰው ሙናፊቅ ነው የሚሉ ከሰለፎች አለ ስለዚህ ይህንን በዒባዳ ለማሳለፍ ሁሉም መበርታት መጠንቀር አለበት። በዒባዳ ለማሳለፍ ደግሞ ዝግጅት ማዘጋጀት አለበት። ኢንሻላህ እናመሰግናለን። በመጨረሻም አንድ ጥያቄ ልጠይቅ፣ ወደ አድ ህዝቦች የተላከው ነቢይ ማን ነው? ሁድ ነቢ። ላ ሁድ አላሁ አክበር። መልካም ረመዳን ነው። ባረከላሁ ወዓለይኩም ሰላም ወራህመቱላሂ ወበረካቱ። በቅድሚያ ስማችን ጃፈር በህጃ መሀመድ ሸህ ጃፈር። አቤት ከየት ነው? ወልቂጤ ወልቂጤ። ማሻአላ፣ ረመዳን ምን ይመስላል ወልቂጤ ላይ ረመዳን? ወልቂጤ ላይ በጣም ደስ ትላለች፣ በጣም ያምራል። ህብረተሰቡም በሮመዳን ነሽጦ ወደ መስጊድ፣ አጠቃላይ ወደ መስጊድ ይገባል እና በጣም ደስ ይላል ሮመዳን። ማሻላ፣ እንደው ከወጣቶችን እንዴት ነው በፊት የሚያሳልፉት? አሁን ላይስ ምን ይመስላል? በፊት የሚያሳልፉት አህዋል ብዙም ባይሆንም ግን ሮመዳን በሚመጣ ሰዓት ደግሞ በጣም በቃ ነሸጥ ብሎ ልብሱን ለባብሶ ታጥቦ ግራውንድ ታጥቦ ብሎ ጠቅላላ ስቴ ፈራጎ ጠቅላላ ወደ መስጊድ ይገባል። ስለዚህ በሮመዳን ያለው አኋል በጣም የሚያስደስት ሁኔታ ነው ያለው ማለት ነው። እና ግን በዛው ቢቀጥልና እና ከዛ ከሮመዳን በኋላ ባይወጣ በዚሁ እንዲቀጥል ቢደረግ ዳዋን በዛ በስፋት ህብረተሰቡ በዛው ነቅቶ በዛው መስጊድ ገብቶ በነበርበት አኋል የሚቀጥልበት ሁኔታ ቢመቻችና እሳቾች ደግሞ በበለጠ ያዋቢያረጉ ከዛ ባይወጣ የሚል ነው። ማሻአላህ ጀዛኩም አላሁ ኸይር። እንደው በመጨረሻም አንድ ጥያቄ ያለና እሱ ልጠይቃችሁ የእስልምና ማዘናት ስንት ናቸው? የእስልምና ማዘናት አምስት ናቸው። እነሱ እነሱ አሽሀዱ ላ ኢላሀ ኢለላህ ዋነከ ሙሐመደን ረሱሉላህ፣ ሰላትን መስገድ፣ ዘካን ማውጣት፣ ሮመዳን መጾምና ሀጅ መሄድ። አላሁ አክበር ማሻአላህ፣ ማሻአላህ መልካም ረመዳን። ሰላሙ አሌይኩም ወራህመቱላሂ ወበረካቱ። በቅድሚያ ስማችሁን ልተዋቅ። ሐሰን መሐመድ ወይፋንቱ። ማሻላ፣ እንዴት ነው ረመዳን በወልቂጤ? ረመዳን እንግዲህ አላህ አቀባበሉን ያሳምርልን፣ ሰደቃ ምናበዛ ያርገን፣ የረመዳን ተጠቃሚ ያርገን። ማሻላ፣ እንዴት ነው አሁን ለምሳሌ ወጣቶች ወደ መስጂድ ማይመጡ አሉ። አሁን ረመዳንን ተጠቅመው እንዲለወጡ ምን አይነት ስራ እየተሰራ ነው? ያ ወጣት በወጣት ተደራጅቶ ሽማግሌ በሽማግሌ ተደራጅቶ በየሰፈሩና በየአካባቢው ከሰላት በኋላ ይዞራል። እንደዚህ ዳዋ ይደረግላቸዋል። ያው እነሱም ጥሩ አቀባበል ነው የሚቀበሉት። በረመዳን የሚቀር ምንም ወጣት የለም። በረመዳን ሁሉ ይገባል። ቢያንስ ከመቶ አስሩ ይቀራል። በዛው እያለ እያለ በየአመቱ ጥሩ ጥሩ ሰው ይቀራል። አላህ እንደዛ ያብቀው ኢንሻላህ። እንደው ረመዳን ሲመጣ ምን ትዝ ይላቸዋል? ረመዳን ሲመጣ ያው የኸይር ወርም በመሆኑ ያው በቃ ፍቅርን፣ አንድነትን፣ መተባበርን መረዳዳትን ማንም ሰው ተቸግሮ ሊውል አይፈልግም። በቃ ማንም የሌለው እንኳን ሳይኖረው ለወንድሙ ነው የሚያስበው። ያ የህዝነት ወር ስለሆነ መተዛዘንን ነው ትዝ የሚለን። ማሻላ እንደ በመጨረሻም ጥያቄ ያለኝና ልጠይቃችሁ፣ በቀን ውስጥ ሱረቱል ፋቲሃ ስንት ጊዜ እንቀራለን? አምስት ጊዜ። ሹክራን። እሺ፣ አልተመለሰም። ጀዛኩም ላሁ ኸይር። ሰላሙ አሌይኩም ወራህመቱላህ በረካቱ አሌይኩም ሰላም ራህመቱላህ በረካቱህ። በቅድሚያ ስሜን ታወቅ መስረዲን ረዲን እባላለሁ። ማሻላ እንዴት ነው ረመዳን በወልቂጤ ምን ይመስላል? እንሻላ እንግዲህ ያው ከስድስት ወር ጀምሮ ተዘጋጁ ተብሏል። ማሻላ እንዴት ነው ወጣቱ ጋር ያለው ድባብ ከረመዳን ጋር ተያይዞ፣ ወይ አንተ ምን ትዝ ይላል ረመዳን ሲመጣ? ያው ረመዳን መስጊዶች መሙላት የሰው ነሻጣ ምናምን ነገር፣ ያው ረመዳን ተራውሂው ተሀጅዱ ኢባዳ ላይ ያለው እንትን ምናምን ጀማው ብዛት እሱ ነገር ትዝ ይለኛል። ያው ሞቅተው ደስ ይላል፣ ብቻ ነሻጣው ደስ ይላል። እኔ ለወልቂጤ ማህበረሰብ እንደ ከረመዳን ጋር ተይዞ ታስተላልፈው መልእክት ካለ ለወጣቶችም እንዲሁም ለሌሎችም። ያው እቺ አንድ ወር ያው የኢባዳ ወር ነች። እንሻላ ያው አጆሩም በዛው ልክ እጥፍ ድርብ ሆኖ የሚሰላበት እንትን ስለሆነ ያው ሁላችንም በኢባዳ ላይ ብንበረታ አላለሁ። ያው ከዚህ በፊትም የወልቂጤ ማህበረሰብ ረመዳን ሲመጣ ያው መነሻጣው ምናምን የሚታወቅ ነውና በርትቶ ዒባዳ ላይ ቢሰራ ጊዜውን ባልባሌ ነገር ከሚያሳልፍ። ያው ረመዳን እየመጣ ነው። ረመዳን ብቻ ሳይሆን ከረመዳን በፊት የምላሉት ዝግጅቱም ወሳኝ ነው እና ከአሁኑ ተዘጋጅቶ ተዘጋጅቶ ቢገባበት ላለ። ማሻአላህ። እስቲ በመጨረሻ ቀላል ጥያቄ ልጠይቅ። ስናፈጥር የምንለው ዱዓ ምንድን ነው?

በቢሮአችሁም በተለያየ ሁኔታ ላይ ሆናችሁ የምትከታተሉ እንዲሁም በመንገዳችን ላይ